አሰላሙ አሌይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በሚገርም ቪዲዮ መጥቼ የላችኋለሁ። ትንሽ ቆይቻለሁ፣ ጠፋ ብያለሁ፣ እንደዛው ምርጥ ቪዲዮ ይዤላችሁ መጥቻለሁ። በተለይ ፀጉራችሁ ያለማቋረጥ ማሳደግ የምትፈልጉ ፀጉራችሁ እንዲረዝምላችሁ የምትፈልጉ በየቀኑ የምትጠቀሙት ምንም አይነት ሽታ የሌለው ዘይት ነው። ዛሬ የማሳያችሁ ሽበት ላስቸገራችሁ ሽበት የሚያጠፋ ጸጉር የሚያጠቆር ዘይት በቀላሉ በቤታችሁ ውስጥ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። ቪዲዮን እስከ መጨረሻ ተከታተሉት። ቪዲዮን ላይክ አድርጉት። ለብዙ ሰው እንዲደርስ ላይክ አድርጉት፣ ሼር አድርጉት። ለህፃን ለአዋቂ ለወንዶች የሚሆን ዘይት ነው ይዤላችሁ የመጣሁት። የሚገርም ዘይት ነው። አጠቃቀሙን አሰራሩን አሳያችኋለሁ። አጭር ቪዲዮ ነው። ቪዲዮን እስከ መጨረሻ ተከታተሉት። ቀጥታ ወደ አሰራሩ እንግባ። በዋነኝነት እዚህ ጋር የምጠቀመው ቆረንፉድ ነው። ቆረንፉድ ሁለት ማንኪያ ጠቀማለሁ። በብዛት መስራት ከፈለጋችሁ በብዛት መስራት ከፈለጋችሁ ጨመር አድርጋችሁ መስራት ትችላላችሁ። ለብዙ ጊዜ ይቀመጣል። በየቀኑ የምትጠቀሙት ስለሆነ በብዛት ሰርታችሁ ማስቀመጥ ትችላላችሁ። ቁርንፉድ ሁለት ማንኪያ፣ ጥቁር አዝሙድ ሁለት ማንኪያ ያጠቀማለሁ። ጸጉር ያረዝማል። ይሄንን ዘይት በየቀኑ ስትጠቀሙት ጸጉራችሁ ያረዝምላችኋል። ጸጉር ያለሰልሳል። ጸጉራችሁ እንዳይሰባበር እንዳይነቃቀል ያደርግላችኋል። ልክ እንደ ቅባት ነው የምትጠቀሙት፣ እንደ ቅባት በቤታችሁ ውስጥ ሰርታችሁ የምትጠቀሙት ነው። ጸጉራችሁ እንዲረዝም የፈለጋችሁ ይሄንን ዘይት ተጠቀሙ። ጥቁር አዝሙድ ሁለት ማንኪያ፣ ቅርንፉድ ሁለት ማንኪያ፣ የስጋ መጥበሻ እንደዛው ሁለት ማንኪያ። እነዚህን ሶስት ግብዓቶች ፈጭቼ ነው የተጠቀምኳቸው። ግዴታ መፍጨት አለባችሁ። ልክ እኔ እንደሰራሁት ነው መስራት ያለባችሁ። ሶስቱን እንግባቶች ፈጭቼ የወይራ ዘይት ነው የተጠቀምኩት። የኮኮናት ዘይት፣ የወይራ ዘይት። ፀጉራችሁን ማሳደግ የምትፈልጉ ልክ እንደዚህ እንደኔ ነው መስራት ያለባችሁ። የኮኮናት ዘይት ኦሪጂናሉና የወይራ ዘይት። ከዚህ በፊት በምግብ ዘይት ሰርቼላችኋለሁ። እንደዚህ የወይራ ዘይት የማታገኙ የኮኮናት ዘይት የማታገኙ በምግብ ዘይት ሰርቼላችኋለሁ እንደዛው የምግብ ዘይት በጣም አሪፍ ነው፣ ግን በበለጠ ጸጉር በፍጥነት የሚያሳድጉ ዘይቶች እነዚህን ዘይቶች ናቸው፦ የወይራ ዘይት፣ የኮኮና ዘይት፣ አልመንድ ዘይት፣ ካስተሮይል ካላችሁ፣ እነዚህ እነዚህ ጸጉር ያሳድጋሉ። ሶስቱን እንግባቶች ፈጭቼ በዚህ መልኩ በእንፋሎት ነው የምሰራው። በእንፋሎት በደንብ እስከሚሞቅ ድረስ እንደዚህ ትክትክ እስከሚል ድረስ በእንፋሎት ሰራዋለሁ። ታምረኛ የሆነ መቶ ፐርሰንት የሚሰራ ዘይት ነው። ሁላችሁም ሰርታችሁ ተጠቀሙት። ቀላል አሰራር ነው። ቀስ እያላችሁ በእንፋሎት ነው የምሰሩት። ልክ እኔ እንደዚህ አይነት ግዛዝ ከሆነ ምናልባት ሊሰበርባችሁ ስለሚችል የዚህን አይነት እቃ ካላችሁ ልክ በእንደዚህ አይነት እቃ በድስትም መስራት ትችላላችሁ፣ እንደዚህ መስራት ትችላላችሁ። ግን ግዛዝ ከሆነ ብርጭቆ ነገር ከሆነ ምናልባት በእንፋሎት ስትሰሩት ይሰበርባቸዋል፣ ተጠንቀቁ። እዚህ ጋር ከድኜ አንድ ሳምንት ሙሉ አስቀምጠዋለሁ። እንደዚህ ትንሽ እየቀላቀልሁ በየቀዱ እየመጣሁ እየቀላቀልኩ አንድ ሳምንት ሙሉ ከድናችሁ ቁምሳጥን ላይ ወይም በጨርቅ ሸፍናችሁ ታስቀምጡትና ልክ በዚህ መልኩ ታጠሉታላችሁ። አያችሁ፣ ጥቁረቱ ታምረኛ የሆነ የፀጉር ዘይት ነው። ምንም አይነት ሽታ የለውም። በየቀኑ የምትጠቀሙት ብዙዎቻችሁ ጠይቃችሁኛል። እስኪ በየቀኑ የምንጠቀመው ዘይት ስሪልኝ ብላችሁ ጠይቃችሁኛል። ሁላችሁም ሰርታችሁ ተጠቀሙት። እንደነገርኳችሁ ለሕፃን ለአዋቂ፣ ለወንዶችም ይሆናል። ይህ በዚህ መልኩ አጠለዋለ በጨርቅ በደንብ አድርጌ ጭምቅ አድርጌ ነው የማወጣው። ሽበት እንዳይበቅል ያደርግላችኋል። ጸጉራችሁ ያጠቁሩላችኋል። ጸጉራችሁ ጥቁር ያደርግላችኋል። በየቀኑ ደግሞ ስለምትቀቡት ጸጉር ያሳድጋል፣ ጸጉር ያለሰልሳል። ለሚሰባበል ሰባበል ለሚነቃቀል ጸጉር መድኃኒት መድኃኒት በሉት። በቃ እዩት፣ ጭምቅ አድርጌ በቃ እንደዚህ ነው። አያችሁት? ዋው! ሰርቼ እስከምቀባው ድረስ ነው የቸኮልኩት። የኔን ዜት ደግሞ ማዘዝ የምትፈልጉ የሆኔ ዜት እሸጣለሁ፣ ቀሲል ሞሪንጋ ዜት እሸጣለሁ እና ሂና እሸጣለሁ። ኢትዮጵያ ውስጥ ላላችሁ፣ ኢትዮጵያ ብቻ፣ ኢትዮጵያ ውስጥ ላላችሁ ማዘዝ ትችላላችሁ። ማዘዝ የምትፈልጉ በቴሌግራም ሊንኬ በፕሮፋይል ስር ስላለ በዛ መጥታችሁ እኔን በውስጥ ማናገር ትችላላችሁ። ኢትዮጵያ ላላችሁ ብቻ። አዲስ አበባ ላይ የትም ቦታ ይገኛል። ብዙ ቅርንጫፍ ስላለኝ ብዙ ቦታ ይገኛል። ደውሉ፣ እዘዙ። አያችሁት? እኔ የሚሸጠው ዘይት ራሱ ጸጉር ያጠቁራል። ብዙዎቻቸው የእናቶቻቸው ገዝተው ስለቀቧቸው ጸጉራቸው ጠቁረዋል። ሽበት ያጠፋል ብለው ብዙዎቻቸው መስክረዋል እና ጸጉር ያጠቁራል። ያኛውም ዜት የሚሸጠው ዜት ጸጉር ያጠቁራል። የሚገርም ዜት ነው። እዘዙ ሁላችሁም እዘዙና ተጠቀሙት። አያችሁ ዋው! ይሄንን ይመስላል ሳምንት ሙሉ አቆይቼዋለሁ። እንግዲህ ሳምንት ሙሉ አቆይቼ በዚህ መልኩ አጥልዬ አያችሁት። ዋው! ፀጉራችሁ በደንብ አድርጋችሁ ከስር ጀምራችሁ ከታጠባችሁት በኋላ በእርጥብ ልትታጠቡ ስትሉ በማንኛውም ሰዓት መጠቀም ትችላላችሁ። ምንም አይነት ሽታ የለውም። ሁላችሁም ተጠቀሙት መቶ ፐርሰንት እርግጠኛ የሆንኩበት የጸጉር ማሳደጊያ ዘይት ነው አያችሁት ዋው የሚገርም ዘይት ነው የምር ይህንን ቪዲዮ የደረሳችሁ ይህንን ዘይት የተጠቀማችሁ በእርግጠኝነት ነው የምነግራችሁ ታመሰግኑኛላችሁ ስትቀቡት ከስር ጀምራችሁ ማሳጅ እያደረጋችሁ ጫፍ ድረስ በየቀኑ ትንንሽ ሳታበዙ ትንንሽ እየተቀባችሁ ፀጉራችሁን እያበጠራችሁ በፈለጋችሁት ስታይል መስራት ትችላላችሁ። ሰርታችሁ ማቆየት ልትታጠቡ ስትሉ መቀባት ትችላላችሁ። ከታጠባችሁ በኋላ መቀባት ትችላላችሁ። ሁልጊዜ የምትቀቡ ዜት ነው። ምንም አይነት ሽታ የሌለው ለህፃን ላዋቂ የሚሆን የሚገርም የፀጉር ዘይት ነው። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።